ሰፊ የሆነ ዱቄት ነው የገብስ ለገንፎ የሚሆን ማለት ነው። ሰላም ሰላም ውድ የዩቲዩብ ተከታታዮቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ደህና ነኝ። አልሐምዱሊላ። ገብስ እያዘጋጀሁኝ ነው፣ እየወቀጥኩ ነው። ጓደኛዬ ልትወልድ ነው። ለእሷ እያዘጋጀው ነው የገንፎ እና ለሙቅ የሚሆን ማለት ነው። እንደዚህ በሞቀ ውሃ ነው የዘፈዘፍኩት። ብዙን የተወቀጠው ግን እስቲ በመሀል ላሳያችሁ ብዬ ነው፣ ለእናንተም ላካፍላችሁ ብዬ ነው። በትኩስ ውሃ፣ በፈላ ውሃ ነው እንደዚህ የዘፈዘፍኩት። አሁን ወደ ምንድን ነው የሚባለው ወደ ሞቀጫው እጨምራለሁ። ይህም ማለት ነው ቶሎ እንዲወቀጥልኝ ግዴታ በትንሽ ትንሽ ነው የምጨምረው አንዴ ሁሉንም ከጨመርኩት አይወቀጥም። እንደምታዩት እንደዚህ ወቅጣለሁ። ለዩቲዩቤ አዲስ የሆናችሁ ዩቲዩቤን ሰብስክራይብ ማድረግ እንዳትርሱ። የተለያየ ቪዲዮ እንዲደርሳችሁ የደውል ምልክቷን መጫናቸውን አትርሱ ቤተሰቦቼ። ጥሩ ጥሩ ቪዲዮ ወደ እናንተ ይዤ እመጣለሁኝ የምትጠቀሙበትን እንደዚህ ገብስ፣ በነገራችን ላይ ከዚህ በፊትም ለቅ ያለው ይመስለኛል። ያኔ የለቀኩት ለረመዳን ሾርባ ለዛ ይመስለኛል። አዎ፣ ለረመዳንም እንደዚህ ወቅጣችሁ መጠቀም ትችላላችሁ። ምንድነው የሚባለው ይሄ ገለባው እስኪሄድ ድረስ ማለት ነው። በአንድ እጄ ነው እየወቀጥኩ ያለሁት በአንድ እጄ ስልኩን ይዤ እንደዚህ ነው የምዘፈዘፈው እንደዚህ ደግሞ እንወቅጣለን። አያችሁታ። አሁን እየደረሰ ነው ማለት ነው፣ ግን ይቀረዋል ያው ል- እንትኑ እየወጣ ነው፣ ልጣጩ እንደዚህ እየለቀቀ ነው። በርበሬ ወቀጣ ጌ- ምንድን ነው የሚባለው የገብስ ወቀጣ እዚህ ጋር ደግሞ ወቅጫ ያዘጋጀሁት ነው፣ ቤተሰቦቼ። ይሄ አሁን የተወቀጠ ነው፣ አያችሁት? እርጥብ ነው፣ እንደዚህ ያስጠቸዋለሁኝ። እዚህ ጋ ደሞ አብሽ አጥቤ አሰጠሁኝ፣ አብሽ። እዚህ ጋ ደግሞ አጃ፣ አጃውንም አጥቤው ነው። እንዲህ ሲታይ ንጹሕ ይመስላል ግን ውስጡ በጣም አዋራ አሸዋ ቆሻሻ አለው አጥባችሁ ብትጠቀሙት አሪፍ ነው ብዬ አስባለሁ በማጥለያ ላይ ታስቀምጡትና ከ30 ደቂቃ በኋላ ውሃው ከውስጡ በደንብ ከሄደ በኋላ እንደዚህ ታሰጡታላችሁ ማለት ነው ግን በየአስር ደቂቃ እንደዚህ በየግማሽ ሰዓቱ እየመጣችሁ እንደዚህ ሽት ማረጋ ይጠበቅባቸዋል። ምክንያቱም እንዳያያዝባችሁ። እዚህ ጋም ገብስ ነው። ይሄ ትላንት የተወቀጠ ነው፣ ግን አልተበጠረም። መበጠር ይፈልጋል። እዚህ ጋም አጃ እንዴት እንደሚያምር አያችሁታም። እዚህ ጋም እንደዛ አጃ ነው። ይሄንን ይመስላል። እንደዚህ ሁሉንም አጥቤ መወቀጥ ያለበትንም ወቅጬ አዘጋጅቻለሁኝ። አብራችሁኝ ቆዩ አስፈጭቼ ገንፎም አገንፍቼ አሳያችኋለሁኝ። ለሙቅ የሚሆነውንም ሁሉንም አዘጋጅቼ ማለት ነው። እዚህ ጋር ደግሞ ዳቦ እየደፋሁኝ ነው። ገብስ ዘም፣ ለምን ዘም ብለን እንወቅጣለን? ዳቦ እየደፋን ቡና እየጠጣን አለች ጓደኛዬ ማለት ይወርጉዟ ለዛ ነው እንደዚህ ዳቦ እየደፋሁኝ ነው። በጎነ ደግሞ እየወቀጥኩ ነው። እንሻላ ጨርሻ ያሳያችኋለሁ። ለኢድ በጣም ምርጥ ዳቦ ነበር የደፋሁት፣ ቪዲዮን ዛሬ ለቅላችኋለሁ። እንሻላ ጓደኛ የዳቦን በጣም ስለትረችሁ ስለወደደችው ዛሬም እንድደፋው ጠይቃኛለች፣ ደፍቻለሁኝ። እሷ እስክትመጣ ድረስ አሁን ተኝታለች። እሷ እስክትነሳ ድረስ እኔ እነዚህን ጨርሳለሁኝ ማለት ነው። ይሄ እንደዚህ ይበቃዋል። አሁን በኋላ ወስጄ አሰጣዋለሁኝ። እዚሁ ሳህን ላይ አንዴ ልጨርስ እና ከዛ ተነስቼ ይዤ እሄዳለሁ። አያችሁት ገለባው እንዴት እንደሚያወጣ እንደዚህ ውሃው ከውስጡ በደንብ መሄድ አለበት። እንደዚህ ካወጣሁት በኋላ አሁን ስለ ሌላ ገብስ ጨምርበታለሁ ማለት ነው። ይኸውት ገብሱ ይሄ ነው። በየትኛውም ሆፍጮ ቤት እና በአጣር አጣር ያባረኛ አጣር ነው። አጣር ቤት ውስጥ ታገኙታላችሁ። ገብሱ ነው የመኖች ሱቅ እና እንደዚህ ወፍጮ ቤት ውስጥ ይገኛል። ገብሱን አምሰዋለሁ። ለገንፎና ለሙቅ የሚሆን እያዘጋጀሁላት ነው። እንዳይቃጠል እሳቱን በደንብ ቀንሼ አምሰዋለሁ ማለት ነው። ራሴ ቤት ውስጥ ወቅጬ የፈተኩት ነው። እለቅላችኋለሁ ቪዲዮውን። ሁሉንም አንድ ላይ አሁን አምሰዋለኝ እጆችዬ እንደዚህ እንደምታዩት እንዲህ እስኪሆን ድረስ የሆነ ቡኒ ከለር፣ የሚያምር ከለር እስኪ ድረስ እንደዚህ ተቆላዋለሁኝ። አምሳዋለሁኝ። እንዳይቀላባችሁ፣ እንደዚህ በቂ ነው። እንደዚህ እያደረግኩኝ ሁሉንም አምሼ እጨርሳለሁ። ልክ እንደዚህ ማለት ነው። አያችሁት? በጣም ነው የሚያምረው። አያችሁ ቤተሰቦቼ? ግማሹን እዚህ አምሼዋለሁኝ። እንደምታዩት አሁን እዚህ ጋር እያመስኩኝ ነው። ትንሽ የሚቀረኝ እጨርሻለሁ። የሚቀረኝ ይሄ ነው፣ እጨርሰዋለሁ። ሁሉ ነው ገብሱ ይሄ የመጨረሻው ነው አሁን የሚቀረኝ አጃ ነው ማለት ነው ልዩነቱን አያችሁታል ይሄ ያልታመሳው ነው ይሄ ደግሞ የታመሰ ያቃጥላል በጣም እዩት ልዩነቱን በደንብ ልዩነት አለው ደግሞ የቀረኝ አጃ ነው። አጃውን አምሰዋለሁኝ። ያው ብዙም እንደዚህ አላምሰም። አጃ ትንሽ በስሱ ነው እንትንምላ አመሳ አመሳ አረገዋለሁ ገብሱና አጃው ከዛ አሁን እዚህ ጋር ሩዝ እያመስኩ ነው። ሩዙን ጨምርበታል ወይም ማለት ነው። ሎቺዬ ስንዴ ምንድነው? ሩዝ ሩዝ መስሪ ነው። ይሄ ትንሽ ነው ያመስኩት፣ ይበቃዋል። ከዛ ሩዝ አይላ ነው ማሞቀው፣ ይሄኛውን ማለት ነው ታያችሁት። ልክ እንደዚህ ከለሩ ቡኒ ለመሆን ሲፈል ላይታያችሁ ይችላል፣ ግን ሞቅ ልክ እንደዚህ ሞቅ በደንብ ሞቅ ማለቱን ወደ ቡኒ ሊቀየር ሲል አወጣው። ከዛ እዚህ ጋር የተፈተገ ስንዴ ያለኝ ጥቁሩ ስንዴ ነው። እሱንም አመሳለሁኝ፣ እንደዚህ ስንዴውንም አምሸዋለሁኝ። አሁን አንድ ነገር ነው የሚቀረኝ አብሽ ብዙም አላበዛም። አብሽ እንደየፍላጎት ነው። አንዳንድ ሰው ይጨምራል፣ አንዳንድ ሰው አይጨምርም። ግን ጓደኛ ስለምትፈልግ ነው። ስለዚህ እናንተም እንደየፍላጎታችሁ ማለት ነው። አብሹ እንደዚህ በጣም ቡኒ አርጋችሁ እንደዚህ መቁላት አለባችሁ። ያው እናቴ ስትል ነው እንዳይመር ነው መሰለኝ እህል ውስጥ ሲገባ እንዳይመራቸው ማለት ነው። ውዶችዬ ተመልሼ መጥቻለሁኝ። አጃውን ትላንትና ያመስኩት ማታ አሁን ተቀላቀላለሁኝ ማለት ነው። ከዛ እዚህ ጋር ስንዴ ከዛ ሩዝ ከዛ ደግሞ ሩዝ መስሪ ከዛ ወዶችዬ ገብስ እንደዚህ አንድ እንደዚህ አንድ ከግማሽ ማለት ነው ውጭ ሙሉ። ከዛ አሁን ሁሉንም እንደዚህ ይሄ ምጥን የሚባለው ማለት ነው። ገና ጥቁር ጤፍ ይቀረኛል። የሚቀሩ እህሎች አሉ ግን ማግኘት አልቻለም። ካገኘሁኝ ጨምራለሁኝ። ቦቆሎ ትንሽ ያኔ ምጥን ከሁሉም ትንሽ ትንሽ እያደረግኩኝ ይሄንን ይመስላል። የሞቅ ማለት ነው ወዶችዬ እንደዚህ እቀላቀለዋለሁ። ሁን ቆጮ ቤትም ሲሄድ አሳያቸዋል። እዚህ ጋር ረሳሁኝ፣ አብሽ። እኔ እውነት ለመናገር አልፈልግም፣ ግን ጓደኛ ትፈልጋለች። እኔ አብሽ ከሚወዱት አይደለሁም፣ ግን አብሽ በጣም ብዙ ጥቅም እንዳለው ታውቃላችሁ። ብዙ ፋይዳ አለው፣ ጥቅም አለው። እንደዚህ ሁሉንም ሚክስ ሚክስ እናደርጋለን። ይሄንን ይመስላል። አሁን ይሄንን ቋጥሬ አነሳዋለሁ። ኦ ኦ ኦ ፊሱ ከነዳቢ ማዳበሪያ አግኝተን ከእንጨነቅ ድረስ እዚሁ ላይ አድርጌ ዝም ብዬሽ እንደዚሁ ልቋጥር። ኢንሻላህ ወይ ዛሬ ወይ ነገ ሂጅ ያስፈጫለሁ። እዚህ ጋር ደግሞ እኔ ምንም አልቀላቀልም ብያታለሁኝ። የገንፎ ላይ አጃ ትንሽ ጨመርኩበት፣ በጣም ትንሽ ብዙም ሳይሆን፣ በጣም ትንሽ አጃ ጨመርኩኝ። አጃውን ብቻ እንደዚህ እቀላቅላለሁ። ገብሱ ለብቻ ይፈጭላታል ማለት ነው። ይሄንን ይመስላል። ማዳበሪያ ውስጥ በኋላ ስከተው እቀላቅለዋለሁኝ ውዶችዬ። ከዛ አስፈጭቼ ገንፎውን ሰርቼ አሳያችኋለሁኝ። ቅቤም እያነጠርኩኝ ነው። ሁለቱንም ቪዲዮ እለቅላችኋለሁኝ። ተወዱታላችሁ። ተከታተሉ። እየሄድኩኝ ነው ቤተሰቦቼ፣ እየወጣው ነው ጨርሻለሁ ወይ ቤተሰቦቼ? ከወፍጮ ቤት እየወጣሁኝ ነው። አሁን ወደ ቤት መኪና እየጠበቅኩኝ ነው። ቤት ደረስን። እንትውጪ ዋው! ውዶቼ፣ ማሮቼ፣ ፍቅሮቼ ወደ ቤት ደረሻለሁኝ። በጣም ደክሞኛል። ወላ ወይስ በዚህ ጋር ልጅ መሰለኝ ይሄን